ዙል በረካ ይሄን ሁሉ ተአምር አታውቅም። የገበሬ ሰርፕራይዝ አገዳ እሸት፣ ሸንኮር ወይም ደግሞ በቆሎ ነው ማለት ነው። ስለዚህ የኔ ሰርፕራይዝ ለዙል በረካ ይህና ይህ ጥንቅሽ ነው። ምክንያቱም ከዚህ ቦታ ላይ የጊዜው የወቅቱ የጥቅምት ምርጥ ሰርፕራይዝ ማለት ጥንቅሽ ነው። ከበደ ወጥቀስ ብለው እስቲ እረጋኝ። ምን ከበደ ይሄ ብቻ እንደው አይላ ሀይላ ሆገበ ተላጣ አይደለም ከቀድሞ ምን ሰርቼማለው ቆላንቺ ቦታ አለ እንዴ? ያው ተጠናቋል። ይሄን እንግዲህ ለዙር በረካ ይዘን ነው የምንሄደው። በራንዷ መታጀ የለላት ማን ነው መሀን ከሰውም ከከብትም ከእህልም ወይም ከጥንቅሽ አድርጓል ማለት ነው አላህ ሱብሐነሁ ወተዓላ የጀዓሉ

እንግዲህ እሸቱን ነው። እሸት ደግሞ አበላሽ አለው እንጂ እንደው ዶሮ አድርጌ አበላሽ አይደለም። ዝም ብሎ ቆሞ እንደው አሁን ፍየል ገዝቼ አበላሽ አለው። ቆየት ትሆልሽ ደግሞ ግመል አድርጅልሻለሁ ነው የማድርግልሽ ቆንጆውን እንግዲህ ኛ ያለው እኛ ነው። አንቺ ያለብሽ መርሃባ ነው። አላውቁም ብሎ ማለት የእውቀት ግማሽ ነው። አዲያ የምርጥልሽ የለም ወይ ያ እ አዎ በጣም ነው።

አረ ሁሉም ጥሩ ነው። ሾቹ አበላሁሽ አይደለም? እንደ ጉንጭሽ ማሻአላ። ሾቹ ሲላ ሙቃ ጭሳ ሙቁሽ አገሩ ምቹ ነው። እንግዲህ ህዱብኝ ህዱብኛ፣ አንቺ ሀዛ ይሄን እንዴ አበሉን ብርቱካኑን ታገምጭኛለሽ። ገባሽ አይደለም? እኔ ደግሞ አዲስ አበባ ነፈቅኝ፣ አንቺ አዲስ አበባ ነረሳኝ። ተጋምሶ መብላ መርሀባ ይፈጥራል። ያዩ ማርሀባሽቆረከ ለበይክ ሾቹ እንደው አንቺ አለ የመረቀች ሴት እንደው ቁጭ ብለሽ ተስማምቶሻል አይደለ አዎ። ሾቹ ይኸውልሽ እንደው ቄራ ትቀራለሁ ብዬ ልኩኝ እንደው አንቺ ትዝ እያልሽኝ አገሬ አሁን ሁሉ ቆላል።

አጅር፣ እኮ አለው ታዲያ እንደው ይሄ እራሱ መጀመሪያማ ያላ ፍቅር ነው የሚቀድመው። ሸዎቹ እሱማ እንደዛ ሆኖ ነው። አሁን የሚሄድኩት ግን ሆኖም ሳለ እንደ

ይኔ ይመጣል ብለሽ ከመኪናው መንገድ ጅብ እንዳይበላሽ፣ ትለን እይህ ያ ላይ እየተፈከረ ያው ማሽን ላይ ታጨዳያል፣ ይቆረጣል። ይህ እንግዲህ እንደምታዩት ከዚህ በፊት አለ ባንድ ላይ ልናረገው ነው። በምታዩት መልኩ አገዳው ተጠናቋል። ይሄን እንግዲህ ለዙር በረካ ይዘን ነው የምንሄደው። መቼም የሄደን ንጥፍ ጭፍጨፋ አትሉኝ ማለት በቃ እንዴት ነው ሰዎች አያያዝ። እንግዲህ እንደምታዩት በአገዳ ተከበናል ማለት ነው። ጥንቅሽ ይሄን ይመስላል። በእኛ ሀገር ሰው ጥንቅሽ ፈጣን ጠንካራ የሆነ ሰው ጥንቅሽ ይባላል። ጣፋጭም ነው። በጣም ጥሩ ነገርም ስለሆነ ለሰውነትም ጠቃሚ ስለሆነ እና አላህ ጥንቅሽ አድርጋችሁ ማርሃባ ተከታተሉኝ። እንግዲህ ዙል በረካ ይሄን ሁሉ ተአምራት አታውቅም። የገበሬ ሰርፕራይዝ አገዳ እሸት ሸንኮር ወይም ደግሞ በቆሎ ነው ማለት ነው። ስለዚህ የኔ ሰርፕራይዝ ለዙል በረካ ይህና ይህ ጥንቅሽ ነው። ምክንያቱም ከዚህ ቦታ ላይ የጊዜው የወቅቱ የጥቅምት ምርጥ ሰርፕራይዝ ማለት ጥንቅሽ ነው። አንዳንዴ ቦታ እንግዲህ ለሸሰይድ ሰጣችሁ አታስረክበናል ባሉ እንግዲህ እኛ ተሸከምነው ጀሙና አንተ ቀስ እያላችሁ መርሐባ እያዘገምን እንንታ